ምን ትበላለህ? አይልም። እሺ፣ ምን ትለብሳለህ? አይልም። እሺ፣ ይሰጣሃል፣ የተቀደደ ጭቃ እንኳ ይሰጣሃል፣ አይሰጥም። ስለዚህ የሚሰማኝ ይሰማኝ በታታ በተገብ ያለው እንኳን በአዲስ ኪዳን መርዶክዮስ ያለመነሳትና ያለመናወጥ ተቀምጦስ፣ ሀማ ተበሳጨ። ሀማን የሚያበሳጨው ያንተ ተረጋግቶ መቀመጥ ነው

መቶ ለአንድ ሰውዬ ነግሬታችሁ እንደሆነ ይነግረዋል። ከዛ ያኛው እሺ እያለ ሰሞን ከዚያ መጨረሻ ጨረሰና ያኛው ደግሞ መቼም ሰው ካለ በደንብ አፍጠው ነገረውና ልክ መጨረሻ ሲጨረስ ምን መሰለህ፣ የኔን ብነግርህ አይደል ያንተን ይዞት ይወድቃል። ብዙ ለሰው ብዙ አታወራ። ለሰው ብዙ ስታወራ ምን ይላል መሰለህ፣ የእኔን ብነግርህ የአንተን ይዞት ይወድቃል። ችግር አለ ግን ዝም በይና ያለመነሳትና ያለመንዳት ምንም የለም። ግን ማጫታ ካብራት ያያል። ኢየሱስ ጌታ ነው። ስለዚህ ዛሬ እንደዚህ ብዬ ተነዳለሁ። ምንም አትሆንም። አሜን፣ እንደገና በለው። እግዚአብሔር ስምኝ። የጌታ መንፈስ እንደዚህ ብሎ እዚህ ቤት የሚሆነውን ነገር የማገለግለው የቀባን ጌታ ምስክሬ እንዲህ ያለን ጌታ የሆነ አርጩሜ ወይ እንደዚህ ቀጭን የሆነ ነገር የሆነ ሰው ቢሰብር ስለሚችለው ነው ይባላል። እኔ እንዲህ በለው አለን ጌታ ግንድ እንደ አርጩሜ ይሰበራል። በአሁኑ አራተኛ ዓመት

ነፋስ ሲመጣ ያሳልፋል እንጂ አይሰበርም። የሊባኖሱ ደግሞ ረጅም ነው፣ ጠንካራ ነው። የእግዚአብሔር ድምፅ ሲመጣ ግን ይሰብረዋል። የተዋችሁት ነገር ተሰብሮ አላቅም። የሚቀጥሉት ጊዜያት በዚህ ቤት ግንቡ

ብቻ ሰው በራብ ላይ ራብ ሆነ ነው የሚለው። እጥፍ በሆነ ነገር ቁጭ በል ሲለው፣ ሌላ ላይ ጉርጓን ልቆፍር ብሎ ሲሄድ የመጀመሪያው ሲቆፍር አገኘ ምንጭ። ሰውዬው ከባህሪው ምንጭ አገኘ። ነገር ግን ጠላቶች አሉበት መጡና የኛ ነው ሲሉ ለቆላቸው ሲሄድ ለቆላቸው ሲሄድ እሱ ሊቆፍር ወደሚሄድ ሄዶንሳ ጋር ሲቆፍር አለው ይላል ውሃ። አሁንም የኛ ነው ሲሉ፣ ሰውየው ችግር የለበትም። ሰንድሮ ከጉድጓድ ጋር ሳይሆን ከምንጩ ጋር መጨረሻ ሮቦት የሚለው ጋር አልመጡም። በምንድን አሰፋልን ካለ በኋላ እዚያ ላይ ሰውየው እንዳይዝናና፣ እግዚአብሔር እንደዚያ ነው። ጠላቶች የተስማሙበት ቀን ላይ ሌላ ምንጭ አገኘ። በአንድ ጉድጓድ ሰባት ምንጭ ያም ሳቤ ተባለ። እግዚአብሔር እነዚህ ላይ ምንጩ ይከተላል። መንፈስ ቅዱስ በጣም ብዙ ሰው እየተሸወደ ለእግዚአብሔር ሊሰራለት ነው የሚሮጠው። ቅድም መንገድ ላይ ለእግዚአብሔር ሊሰራለት ነው የሚሮጠው። አንተ ለእግዚአብሔር አሰራለት እኔ ቤት እኔ የምፈልገውን ምግብ እንጂ የምትሰራልኝ ቀይ ወጥ ሰርታልኝ ብላ ነው ላይ

ቀይረው ራሱ እኮ በእግዚአብሔር በልክ የለበስ ነው፣ በልክ የለበስ ነው። የድሮ ፎቶዎቻችን እግዚአብሔር እንዴት እንደረዳ ማየት ከፈለግ ዘጠና አመት አንዱ ፎቶ ቁጥር ምን የሚባል አይነት አለባበስ

በጌታ ቤት ያሉ አገልጋዮች ግን የሐዋርያ ስራ ነው። ዝም ብሎ ደጋግሞ ቢያነቡ ነው። አንዳንድ ጊዜ በጣም ከሚገርመኝ ነገር አንዱ ብዙ ሰዎች አንድ ጊዜ እንዲሆን የሐዋርያ ስራ መጽሐፍ ነው። ጳውሎስንም ወግረው ከከተማ ውጭ ጣሉት። ይሄ የከፈለው ዋጋ ቀጥሎ ጌታ በዛች ለልጅ እሺ ይልና ከዛ መጥቶ አይዞ ልጅ ተመጣ አይደል? አይዞ እኔ ይለዋል በየስጣ በየሩሳሌም እንደመሰከርክልኝ እንደገና በረው ይላል። ቢያንስ አይዞ አትለው እስር ቤት ሆነው